ሃና እጅግ በጣም ደስ ብሏታል። የባዩሽና የእርግብ ተንከስ ስነስራ ተዋርደዋል ማለት ነው። በስተ መጨረሻም ድንቅና ተወዳጁ አባቷ የሃናን ፎቶግራፍና መስቀል ሁለተኛውን ደብቆ በጥቁር ፌስታል ይዞ አስቀምጦ አሁን ሀና ጭንቀትና መከራ ላይ በወደቀች ሰዓት ቤተሰቦቿን ማረጋገጫ ትልቁ መንገድ የተገኘው ከዲኤንኤው ውጤት በፊት አስቀድሞ የሀና አባት የልጃቸውን ታሪክና ልጃቸው ያለፈችበትን የቤተሰቦቿን ትልቁን መገኛ ከልብሳቸው ኪስ ጋር ጨምረው በጥንቃቄ ይዘውላት በስተመጨረሻም ደግሞ ሀና ቤተሰቦቿን ማገኘቷን ለአሴር ሚስጥር ብላ ነግራው ነበርና አሴር ደግሞ የሀና አባት ታመው ሆስፒታል ሊወጡ ባለ አጋጣሚ ፋዘር እጅግ በጣም ለየት ያለ ሰርፕራይዝ አለ። እሱንም ሰርፕራይዝ እዚህ ቁጭ ብለን ልንገርሁ ብሎ ሲል የሀና ቤተሰቦች መገኘታቸውንና የሀና ቤተሰቦች ተገኝተው ግን የእሷ የሆነ የህይወት ታሪኳን በሙሉ በባዩሽ እቅድና ቀመር ውስጥ የእርግብ የተባለች ልጅ አምጥተው ሀሴት ይች ናት ልጅሽ ብለው ከጋዜጠኛው ጋር ተነጋግረው ሀሴትን እንግዲህ እርግብ ናት ብላ ወይዘሮ ሜላት ደግሞ ለአስራ ስድስት አመት ከአስራ ስድስት አመት ስቃይ በኋላ ልጄን ሀሴትን አገኘሁኝ ብላ በወይዘሮ ባዩሽ ተንከሲስ የተጠነሰ ስራ አምና ተቀብላ ስትወጣ ስትገባ ሀሴት ሀሴት እያለች ትገኛለች። ዛሬ ላይ ግን እጅግ በጣም አስደማሚውና ደስ የሚለው ነገር ሀንዬ ከብዙ ጣውረር በኋላ አባቷ ካደረጉላት ውለታ በላይ ዛሬ ታሪኳን የሚገልጽ ትልቅ ነገር ለወይዘሮ ሜላት ሲያሳዩት ወይዘሮ ሜላት ደግሞ የምትሆነው ነገርና እሃና ላይ ያደረገችው ተንኮል እንዲሁም መጥፎ አስተሳሰብና መጥፎ ግምት ራሷን በጣም በጣም እንድትጎዳ አድርጓት ተንበርክካ የሀንዬን አባት ይቅርታ ጠይቃለች። እንደ አጋጣሚ ሆኖ ደግሞ በሚገርም ሁኔታ ሳሎን ላይ ቁጭ ብለው ሀንዬም በጣም ደስ ብሏት አንገቷ እንድፍት አድርጋ በውስጧ ደስታዋን እያጣጣመች፣ ወይዘሮ ሜላትም ደግሞ ላደረገችው እና ለተናገረችው ነገር እየጸጸታት፣ የሀንዬ አባት ደግሞ ለልጇ ትልቅ አሻራና ትልቅ ርስት ያደረጉት ነገር ቢኖር ያው ባለፈው ፓርት ላይ የሀና የሆነን ነገር ፎቶግራፍ እና መስቀሏን በሌባ ሶስዳንትን ብትል አባቷ ደግሞ መጠባበቂያ ሌላ ደብቀው ነበር። እና ሀና ከምንጊዜውም በላይ እውነተኝነቷ ስለተገለጸላትና ከባዩሽና ከእርግብ ተንኮል ስራ የእሷ እውነተኝነት በልጦ ስለተገኘ እንኳን ደስ አላችሁ። እውነት ለመናገር ሀንዬ በስተመጨረሻ ያለምንም ወንጀል እሷ እንደሆነ ሲናገሯትም ይሁነ በቃ ጮህ ብለው ሲናገሯት ትበረግጋለች፣ ትደነግጣለች ታሳዝናለች። እንኳን ለእነሱ ለኛ የምታሳሳ ልዩ ሴት ናትና በስተ በስተመጨረሻ ግን ደስ በሚለው ነገር በጠንካራና በብልሃተኛ አባቷ ላይ ትልቅ ድንቅ ሽልማትን ታሸልማለች ማለት ነው። ወይዘሮ ሜላት ላደረገችው ነገር እንደዚህ እውነታ ሲወጣና ትክክለኛ ነገር ሲወጣ ማፈር እንዳለ ተምረናል ማለት ነው። እሷም እናት እንደመሆኗ መጠን ለ16 ዓመት ልጇ በሕይወት እያለች ተለይታ ምንም ብትሆን ምንም ሀሴትን አምኖ መቀበል እንጂ ወይዘሮ ሜላት ደግሞ ያኔ አንዳንዴ ማስተዋል የሚባል ማዳመጥ የሚባል ነገር መልካም ነው። አስራ ስድስት አመት ሙሉ በናፍቆት ተለያይታችሁ ኑራችሁ አሁን ላይ ለራሱ ከሁለት አንደኛቸው ልጆችሽ እንደሚሆኑ ትግስት ማድረግ ነበረብሽ። እንግዲህ ወይዘሮ ባዩሽ የሜላት የሆነን ነገር ገንዘብ የሚሆን ሀብት ለመውሰድ ከእርግብ ጋር ተደራጅታ በመጣችበት ተንከሴ ስራዋ ተዋርዳ ዛሬ ተጋልጣለች ማለት ነው። ሰላም ሰላም! ውድ የተከበራችሁ የዙዝነት ሚዲያ ቤተሰቦች እንደምን አላችሁልን? እጅግ በጣም ተወዳጁና አስተማሪው እንዲሁም ደግሞ በጉጉት የሚጠበቀው ለየት ያለው የኖላዊ ድራማ እንደቀጠለ ይገኛል። ኖላዊ ድራማ ድራማ ብቻም ሳይሆን እውነተኛ በቤተሰብ ላይ የተመሰረተ ትልቅ ትምህርትና ገንቢ ሀሳብ የሚሰጥ ነው። ኖላዊ ድራማ እንግዲህ እጅግ በጣም ዘናፈታ እያደረገ ብዙ ነገር የምናይበት ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እኔንም ማበረታቱኝ ማለት ነው። ዛሬ ሀና ላይ እንግዲህ እውነቱን ስላገኘች እስከ ዛሬ ድረስ እርግብና ወይዘሮ ባዩሽ በሚላት ጀርባ ላይ ሲጫወቱባት ዛሬ ላይ እውነታው ስለወጣ እጅግ በጣም ደስ ብሎናል። ከዲኤንኤው በፊት እንግዲህ የአባቷ ትክክለኛ ማስታወሻ ወይንም መረጃ ያስቀመጡት ዛሬ ላይ ባዩሽን ፍጥጥ ብላ እንደተደናበረችና እንደደነገጠች ያሳያል ማለት ነው። እውነት ባዩሽ ያደረግሽው ነገር ሜላት ምንም ነገር ሳትበድልሽ፣ እሷ ለፍታም ሆነ ደክማ ባገኘችው ሀብትና ንብረት ለመበቀል ስትይ እንደዚህ አላስፈላጊ የሆነ ነገር ማድረግ የለብሽም ነበረ። ሀንዬም ደግሞ እስከዛሬ ድረስ ልጅ መሆኗን ያልተናገረችው አንደኛ ፎቶ ልታይ ስትል እየጠሯት ነበረ፣ ሁለተኛ ደግሞ ይሄ ታሪክ ከሷ ጋር ይመሳሰላል ተብሎ በፍጹም አላመነችም ነበር። በመጨረሻ ላይ ግን የሷ የሆነው ታሪክ ፎቶ እና መስቀሉ ስለነበር ያንን ስታገኝ እንዴት፣ በየት፣ ለምን ተዘረፍኩኝ የሚለው ጥያቄ አድሮባት ብዙ ጊዜ ምኝታ ክፍል ምኝታ ክላስ ገብታ እየፈለገች ባለ ሰአት እርግቢዛ፣ ብዙ ዛቻዎችን እና ብዙ ማስፈራራትን አድርሳባት ነበረ ማለት ነው። ሜላትም ደግሞ ሀንዬ፣ ይሄ ታሪክ የኔ ነው፣ ፎቶግራፉም የኔ ነው ለአስራ ስድስት አመት አክሱም ላይ ተጥዬ አባቴ አንስቶ አሳድጎኝ በደሴ ላይ ያደግኩኝ እጅግ በጣም ምስኪን ነኝ። አሁን ላይ ደግሞ አባቴን ለማሳከም ከክፍለ ሀገር ነው የመጣሁት እያለች ስታስረዳት እንኳ ወይዘሮ ሜላት የማንም ሰራተኛ መረማመጃ ልሆን ወይ? እኔ ጥሩ ፊት ስሰጣት ቅንጭላቴ ላይ ወጣች፣ እያለች እየቀወጠችው ነበር። ወይዘሮ ሜላት እንግዲህ እውነተኛና ትክክለኛ ልጅሽ ሀና መሆኗን ዛሬ ከውድ አባቷ ለአስራ ስድስት ዓመት ልጅሽን አንስቶ እያሳደገልሽ እዚህ ያደረሳት መልካምና ጨዋ አድርጎ ያሳደጋት እውነተኛ አባቷ ነው ኖላዊ መሆኑን አንቺም ስታቂ በጣም ደስተኛ ልትሆኚ ይገባሻል ማለት ነው። እንግዲህ የሀናማ አባት ከውጭ አገር መጥቶ ገና በሩን ሲከፍት ልጄ መተሽልኛ እንዴ አለሽ እንዴ እያለ እቅፍ ነው ያደረጋት። በነገራችን ላይ ሀና ብቻዋን እዛ ቤት ጦርነቱን መፋለሙን አትችልም ነበር። ምላሴና ሰላም ከሀና ጎን መሆናቸው እጅግ በጣም ደስ ይላል። እናታቸውንም ጠልተው ሳይሆን አላደል የሚዛናዊ ሆነው ለሀናም እጅግ በጣም ለየት ያለ ቦታ እንዳላቸው ሀናም ደግሞ በምንም አይነት መንገድ እንደማታዋሽ እና ምንም ነገር እንደማታደርግ ሀናና ምላሴ። በጣም ያምኗታል ሃናን በተደጋጋሚ እርግብ እንኳ በዲኤንኤው ውጤት መሰረት የእኛ እህታችን ብትሆን አንቺ እህትነቱን የሚጋርደን እና የሚገድበን ወይንም የሚያስቆመን ምንም ነገር የለም እያሉ ሁል ጊዜ ሃናን በደስታ እየሞላት ይገኛሉ ዛሬ ላይ ግን ከዲኤንኤውም በላይ እውነተኛ አባቷ ሁል ጊዜ እንደ ጸለዩላትና ሁል ጊዜ መልካም ነገር እንዲመኝ እንድታገኝ በቃ እንትን ይሏት ነበረ ማለት ነው። ሆስፒታል ገብተው እንኳን አባዬ እኔ በጣም ከፍቶኛል፣ ዝም ብለህ ጸልይልኝ፣ አሁን ያለሁበት ሁኔታ እጅግ በጣም ከባድ ነው ብላ ስትላቸው አቶ ነዋላዊ ደግሞ ልጃቸውን ሀና ንቅፍ አድርገው ምኑን ሽብኝ ልጄ፣ ምኑን ሽብኝ አይነ አበባ እያሉ ሲሏት እሷም ደግሞ ምንም እንዳልተፈጠረና ምንም እንዳልተከሰተ አባዬ ዝም ብለህ ጸልይልኝ፣ በቃ ጸልይልኝ እያለች ማልቀስ ጀመረች። ደስ የሚለው ነገር ግን ለአሴር እውነተኛ ቤተሰቦቿን ስላገኘች፣ እነሱ ግን አምነው ለመቀበል የዲኤንኤ ምርመራ ለማድረግ እንደወሰኑ ስትነግረው በጣም ደንግጧል። ማለት ነው አሴር ሀና በቸገራትና ስራ እየሄደች አባቷን ሆስፒታል ኩርትም ብሎ የሚያሳክም በጣም ለየት ያለ ለነሀና እና ለሀና አባት በጣም ትልቁን አሻራ ያስቀመጠ ሰው ነው ማለት ነው። ወይዘሮ ሜላት እንግዲህ እርግብን በተደጋጋሚ የያዝነው ነገር ባንቺ ፍርሃትና ባንቺ መንቀጥቀጥ ቢጋለጥ እኔ ባዩሽ አይደለሁም። እርግብ የመጣንበትን እቅድ ስደውልልሽ ማንሳት እያንዳንዱ ጥንቃቄ ነገር ደግሞ ማድረግ አለብሽ። አንቺ እቤት እኮ ክፉ ትሆንሽ፣ ሰላምና ምናሴ ፈጽመው ሊያምሉሽ አይችሉም። ሜላት ደግሞ እጅግ በጣም ከባድና ኃይለኛ ሰው ናት። ለምን ብትይ አሁንም ቢሆን ደካማ ጎኗን ተጠቅመን አስራ ስድስት አመት ሙሉ ፎቶግራፍ ታቅፋ ልጄ ልጄ ልጄ ሀሴት እያለች ተመሳስሎ ተቀበለች እንጂ፣ የሆነ ቅንጣትና ስህተት ነገር ብታገኝ የምሬን ነው ምልሽ እርግብ። ሜላት ማለት በቤተሰቦቿ ምንም ድርድር የሌላት፣ ምላሴን ደግሞ ልክ እንደ ባለቤትና እንደ አባቷ የምታዳምጠው እሱም የሚላትን የምትሰማ ሰው ናት፣ ግን የሆነ ጥርጣሬ ነገር ካደረባት ትገለናለች እያለቻለች እርግብም ደግሞ ከመፍራቷ አንጻር አራ ክስቴ ብታያት አሁን አሁንማ ሰላም ቆዳ አይንም የምትገፈው እየመሰለኝ ነው፣ ፈጽሞኔን እኮ አልወደደችኝም ብላለቻት። እናታዲያ ጸባያሽን አሳምሪ እዛ ቤት ገብተሽ ሀብትና ንብረት ይዘሽ ውጪ አልኩኝ እንጂ ሀናን በመጥፎ አይን ስታይ ከአንቺ የበለጠ ሀናን ይወዷታል። ሀና ማለት በጣም መልካምና የዋህ ልጅ ናት። ስለዚህ እሷን ጠላሽ ማለት ድግሞ አንቺም እንዳትወደጅ ክፍተት እየፈጠርሽ ነው ብላ አለቻት ማለት ነው። እርግብም እንግዲህ የወይዘሮ ባዩሽን ትዕዛዝ ሰምታ ከዛ ቦታ ወጣች እና እማያባዬ እያለች እያስመሰለች ትገኛለች ማለት ነው። ውድ የቻናሌ ውድ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ ይሄንን ይመስላል ማለት ነው። በቀጣይ ደግሞ የበለጠ ማስተማመኛ እውነተኛውና ትልቁ ነገር የአባቷን ማስረጃ ተጋልጠዋል ማለት ነው። በቀጣዩ ፓርት ደግሞ የዲኤንኤ ውጤት ወጡ እርግብና እንዲሁም ደግሞ ወይዘሮ ባዩሽ የእጃቸውን የሚያገኙበት ጊዜ ቅርብ ይሆናል ማለት ነው። ሀንየም ደግሞ ትክክለኛ ቤተሰቦቿን የወይዘሮ ሜላት ቤተሰቦች ምላሴ፣ እንዲሁም ደግሞ ሰላም፣ እንዲሁም መስፍኔ ቤተሰቦቿ መሆኑን ካወቀች በኋላ መከራቸውን አይተው ያሳደጓትን አባቷን ትታ ወደ እነሱ በፍጹም እንደማትገለበጥ በተደጋጋሚ ለአባቷ ነግረዋለች ማለት ነው። ቤተሰቦች እንኳ ቢገኙ አንተን የምቀይርበት ምንም ነገር የለኝም እያለች ብላለች ማለት ነው። እና በቀጣይ ፓርት ደግሞ የሀንዬን ደስታ የወይዘሮ ባዩሽና እንዲሁም ደግሞ የወይዘሮ እርግብን ችግራቸው ተጋልጦ የእጃቸውን አግኝተው ሀናን ደግሞ በደስታ ቅፍ አድርገው እማ እያባየ የምትልበት አጋጣሚ ይፈጠራል ማለት ነው። ላይክ፣ ሰብስክራይብ እያደረጋቸው ሀበሬታቱን በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱህ።